እየመጣ ያለው አስፈሪው ጦርነት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቸግራቸው ሶስተኛው የዓለም ጦርነት እንዳይጀመር እየጸለዩ ይመስላሉ። በእርግጥ እሳቸው ብቻ ሳይሆኑ ብዙዎች ሶስተኛው የዓለም ጦርነትን የመጨረሻው ቀን ይሆናል ሲሉ ከወዲሁ ይፈሩታል። በእርግጥም መፈራት አለበት። ሶስተኛው የዓለም ጦርነት የሚተነበየው በዓለማችን እየተካሄዱ ባሉ ጦርነቶች እንዲሁም ሀገራት በታጠቋቸው መሳሪያዎች አንጻር ነው። እነዚህ መሳሪያዎች ጥቅም ላይ ሲውሉ የሚያደርሱት ዘግናኝ እልቂትና ውድመት ይህን ያክላል፣ ይህ ይሆናል ብሎ ለመናገር እጅጉን የማይቻል ነው። በዛሬው ፕሮግራሜ የማስቃኛችሁ አሁን ዓለማችን ላይ ሦስተኛው የዓለም ጦርነትን ለመቀስቀስ ጫፍ ላይ ያሉ በርካታ ጉዳዮችን አጠራ ጠር አድርጌ የምንመለከት ሲሆን ከሀገራትም ደግሞ ስለታጠቋቸው ግዙፍ የኒውክለር መሳሪያዎች እናያለን። የኒውክሌር መሳሪያ እንደሚባለው እንደሚሰማው አጭርና ቀላል አይደለም። የሚያደርሰው ውድመት ይህን ያክላል፣ ይህ ይሆናል የሚባልም አለመሆኑም በዛሬው ፕሮግራሜ እንመለከተዋለን። እስከ ፍጻሜው ቆይታችሁ እንድትመለከቱ ጋበዝኩ፣ አብረን እንከታተለው። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው የተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ዕውቁ ሳይንቲስት አርበርተን ስታይል ከመሞቱ ሦስት ዓመታት ቀደም ብሎ ለመሆኑ የሦስተኛው የዓለም ጦርነት አጀማመርና ሂደት እንዴት ይመስላል ተብሎ ለቀረበለት ጥያቄ ሲመልስ እንዲህ አለ። በእርግጥ የሦስተኛው የዓለም ጦርነት አጀማመርና ሂደትን አላውቅም። ነገር ግን በእርግጠኝነት አራተኛው የዓለም ጦርነት በድንጋይና በዱላ እንደሚሆን መናገር እችላለሁ በማለት ገለጸ። ይህም የሆነው ታዲያ ሶስተኛው የዓለም ጦርነት ከተነሳ አገራት ከታጠቋቸው መሳሪያዎች የተነሳ የሰው ልጅ ከምድረገጽ ጸድቶ እንደ አዲስ የተራረፈ ሰው መኖር የሚጀምርበት ወደ ድንጋይና ዱላ ዘመን የሚመለስበት ነው ማለቱ ነበረ። በእርግጥም በርካታ አስገራሚና አስጊ ሁኔታዎች አሁን ላይ ለዓለማችን አስፈሪውና አይቀሬ ነው የተባለለት የኒውክሌር ጦርነት ለመቀስቀስ በርካታ ምክንያቶች ከወዲሁ ተሰድሯል። የሩሲያ ዩክሬን ጦርነትን አንስተን ሳናበቃ ወዲያ ደግሞ የታይዋን ወዲህ ደግሞ የሰሜን ኮሪያ ጉዳይ ይከተላል። ከሰሜን ኮሪያ ባሻገር የካሽሚር ጉዳይ የሚነሳ ሲሆን ኒውዮርክ፣ እንዲሁም ኢራንና እስራኤልም ከዚያ የሚከተሉ ናቸው። ሁሉም ጉዳዮች ፖለቲካዊ መሆናቸው ፖለቲካም ለልማቱ ያክል የጥፋቱን ደግሞ በእጅጉ እጥፍ እንደሚበልጥ ያመላክታል። በዛሬው ፕሮግራሜ ጥቂት የሶስተኛው የዓለም ጦርነት ሊቀሰቅሱ ያሰፈሰፉ ጉዳዮችን አጋራችኋለሁ። በእነዚህ የዓለም ጦርነቶች ውስጥ አይቀሬ ሆነው በአስፈሪነት የሚነሳው የኒውክለር ቦምብ ጉዳይ ነው። ታዲያ ስለ ኒውክለር ካነሳን አሁን የኒውክለር ቦምቡ የሚፈነዳና የሚተኮስ ቢሆን ምን ሊያስከትል ይችላል? የሚለውን እንነጋገር። ሰለሞን ሙሉ ጌታ ካሳ ግርምተ ሳይቴክ በሚለው መጽሐፉ ላይ ይህንን አስገራሚና ዘግናኝ ነገር አስቀምጦታል። የኒውክለር የጦር መሳሪያ ተተኩሶ ቢፈነዳ እንዲህ ይሆናል። ለማመን የሚከብድ እልቂት ምድር ታስተናግዳለች። ኒውክለሩ በሚፈነዳበት ጊዜ ሁለት ነገሮች ይከሰታሉ። የመጀመሪያው ከፍንዳታው የተነሳ የሚከሰተው እሳትና ከዚሁ ፍንዳታ የተነሳ የሚፈጠረው ከአምስት እስከ ዘጠኝ ሬክተር ስኬል የሚለካ ከፍተኛ የመሬት መንቀጥቀጥ ነው። ለንጽጽር ያክል ከ2004 ዓ.ም በኢንዶኔዥያ ተከስቶ የነበረው መጠኑ 9.1 የሬክተር ስኬል የነበረው የመሬት መንቀጥቀጥ 227000 ሰዎችን የጨረሰ አሳዛኝና ዘግናኝ ሲሆን የክፍለ ዘመናችን ሦስተኛው ታላቅ የመሬት መንቀጥቀጥ። ሁለተኛው ደግሞ ከውስጡ የሚወጣው የሚለቀቀው የመርዛማነት ባህሪ ያለው የራዲዮ አክቲቭ ጨረር የሚያስከትለው ዘግናኝ እልቂትና ስቃይ ነው። ስለዚህ አደገኛ ጨረር በርካታ ጊዜ መረጃዎችን ሰጥቻችሁ ነበረም አልፋቤትና ጋማ የተባሉ ግዙፍ ጨረሮችን ሰውነት ውስጥ ዘልቀው በመግባት የሴሎቻችንን ተፈጥሯዊ አሰራር በማዛባት ከፍተኛ ጉዳት ያደርሳሉ። በሴሎች ውስጥም ያለ ዲኤንኤ ከዚህ ጨረር የተነሳ ጉዳት ሲደርስበት ደግሞ ሴሉ ወደ ካንሰርነት በመቀየር ከተፈጥሮ ሂደት ቁጥጥር ውጪ በፍጥነት እየተዛባ ይሄዳል። የጨረሩ መጠን ብዙ ከሆነ ደግሞ ሴልን ሙሉ በሙሉ ሊገድል ይችላል። የኒውክሌር ቦምብ በጃፓን ላይ ተጥሎ ከፍተኛ እልቂት ካመጣው የአቶሚክ ቦምብ በኃይል እጅጉን እንደሚበልጥ ከላይ ተመልክተናል። ይህ ቦምብ በዓለም ላይ የሚገኙ እንደ ኒውዮርክና ፓሪስ ባሉ ታላላቅ ከተሞች ላይ ቢጣል የሚፈጠረው ፍንዳታና ከፍተኛ የሆነ የመሬት መንቀጥቀጥ በቅጽበት ሊያወድማቸው አይችልም። በውስጡ የሚለቀቁ መርዛማ የሬዲዮ አክቲቭ ጨረራማ ንጥረ ነገሮች ደግሞ ለበርካታ ዓመታት በአካባቢው አየር ላይ በመቆየት የሚሊዮኖች የሚቆጠሩ ሰዎችን እንደ ካንሰር ያሉ መድኃኒት የማይገኝላቸው የከፋ በሽታዎችም ይዳርጋሉ። መዳረግ ብቻም ሳይሆን በማሰቃየት ይገላሉ። የጨረሩ ኃይለኛነፍ ነፍ በሰውነት አልፎ አየሩን እንስሳትን እጽዋትን ውሃንና አፈሩን ጭምር በመበከል ለብዙ ዓመታት በምድር ላይ ሕይወት ያለን ነገር እንዳይኖር ያደርጋል። ይህንኑ ለከፍተኛ ጥፋት ሊውል የሚችል ፈጠራ ለበጎ ሥራ እንዲውል ማድረግ በሰው ልጆች እጅ ላይ ያለ እጣፈንታ ፈንታ ነው ዓለማችን በአካባቢ አየር ብክለትና በሙቀት መጨመር ከፍተኛ ስጋት ውስጥ ባለችበት በአሁኑ ወቅት የኒውክለር ኃይል ለሰው ልጅ እልቂት ከማሰናዳት ይልቅ ለታዳሽ ኃይል ወይም ሪኒውል ኢነርጂ አቅርቦት በመዋል ዓለማችንን ልንታደግ እንችላለን ሲል መፍትሄውን ጠቆም አድርጓል። ይህ ያስቃኛዋቹ አንዱ የኒኩለር የጦር መሳሪያ ቢተኮስ የሚያመጣው ዘግናኝ እልቂት ነው። ታዲያ እነዚህ ኃያላን አገራት የታጠቋቸውን እነዚህን ግዙፍ የኒኩለር የጦር መሳሪያዎች እርስ በርስ የሚተካከሱበትና ተኩስ በሚለዋወጡበት ሰዓት ምን ሊፈጠር እንደሚችል ማየትም ሆነ መስማት እንዲሁም አርቆ ማሰብ ጨምሮ እጅጉን ዘግናኝ እንደሚሆን ከወዲሁ መገመት ይቻላል። እንዲህ እንዲህ እያለ ሶስተኛው የዓለም ጦርነት ለመጀመር የዳዳቸው የዓለም መንግስታትም በከባድ ፍጥጫና ዛቻ እየተዛዛቱ ይገኛል። የመጀመሪያው የሩሲያ ዩክሬን ጦርነት ነው። የሩሲያና ዩክሬን ጦርነት ከተጀመረበት ጊዜ አንስቶ በርካታ ዓለም አቀፍ የፖለቲካ ተንታኞችና መሪዎች ይህ ግጭት ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋፋ የሚችል አደገኛ ሁኔታ እንደፈጠረ ይተነትናሉ። ይህ ስጋት የሚመነጨው በዋነኝነት ከሚከተሉት ነጥቦች ሲሆን ቀዳሚው ምክንያት የታላላቅ ኃይሎች ቀጥተኛ ተሳትፎ ነው። ጦርነቱ በሩሲያና በዩክሬን መካከል ቢሆንም ዩናይትድ ስቴትስን ጨምሮ የምዕራባውያን አገሮች በተለይም የኔቶ አባላት ለዩክሬን ከፍ ከፍተኛ ወታደራዊና የገንዘብ ድጋፍ ያደርጋሉ። ሩሲያ ይህን ድጋፍ እንደ ቀጥተኛ ተሳትፎና ሩሲያን ለመድፈር የሚደረግ ጥረት አድርጋ ተወስዷለች። ድንገተኛ የሆነ የኔቶ አባል ሀገር ወታደር በኔቶ ኃይል ከተመታ አንቀጽ አምስት ተፈጻሚ በመሆን ሰፋ ያለ ጦርነት ሊቀሰቀስ ይችላል። ቀጣዩ የኒውክለር ስጋት ነው። ሩሲያ በተደጋጋሚ ስለ ኒውክለር ጦር መሳሪያ አጠቃቀም ፍንጮችን በመስጠት ዓለምን አስፈራርታለች። የጦርነቱ መፋፋም ወይም ሩሲያ ፍጹም ሽንፈት ከተሰማት አንዳንዶች ፑቲን የኒውክሌር አማራጭን ሊጠቀሙ ይችላሉ የሚል ከፍተኛ ስጋት አላቸው። አንድ የኒውክሌር መሣሪያ ጥቅም ላይ መዋል ደግሞ ዓለም አቀፍ ሰንሰለታዊ ምላሽን በመፍጠር ግጭቱን ወደ ዓለም አቀፍ ጥፋት ሊያመራ ይችላል። ሦስተኛው የኔቶ መስፋፋትና ያስከተለው የደህንነት ስጋት ነው። ፊንላንድ እና ስዊድን ኔቶን ተቀላቅለዋል። ይህ የኔቶ መስፋፋት በሩሲያ ድንበሮች ላይ ደግሞ አዲስ የውትድርና ውጥረቶችን የሚፈጥር ሲሆን፣ ሩሲያም ወታደራዊ ምላሽ ለመስጠት እንድትገደድ ያደርጋታል። ሌላኛው ዓለም አቀፍ የኢኮኖሚና የምግብ ቀውሶች ናቸው። ግጭቱ የዓለምን የኢኮኖሚ መዋቅር ክፉኛ ጎድቶታል። የምግብና የኃይል ዋጋ መናር፣ እንዲሁም የአቅርቦት ሰንሰለት መቋረጥ በዓለም አቀፍ ደረጃ አለመረጋጋትና ውጥረትን መፍጠር በተዘዋዋሪ ወደ ሦስተኛው የዓለም ጦርነት ሊያመራው ይችላል። ይህንን ስጋት ቀድሞ የተረዱ የሚመስሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስቆም የተለያዩ እንቅስቃሴዎችን እያደረጉ ነው። ፕሬዚዳንት ዶናልድ ትራምፕ በዩክሬን ጦርነት ሳቢያ የተፈጠረውን የሦስተኛው የዓለም ጦርነት ስጋት ለመቀነስ ዋናውና ብቸኛው ተስፋ ራሳቸው እንደሆኑ በተደጋጋሚ ይናገራሉ። ዶናልድ ትራምፕ በምርጫ ቅስቀሳ ጊዜያቸው ፕሬዚዳንት ቦንክ በ24 ሰዓታት ውስጥ የሩሲያ-ዩክሬን ጦርነትን ለማቆም ቃል ገብተው ነበረ። ነገር ግን አልተሳካላቸውም። በጊዜው ይህንን ለማድረግ ያቀዱት በፕሬዝዳንት ዘለንስኪና በፕሬዝዳንት ፑቲን መካከል በቀጥታ በመግባትና ሁለቱንም ወገኖች የሚያስማማ ስምምነት በማስፈረም ነበር። ትራምፕ ወደ ስልጣን ከመጡም በኋላ ቮሎዲሚር ዘለንስኪን ወደ ዋይት ሃውስ በመጋበዝ ጠንካራ ወቀሳ ማቅረባቸው ይታወሳል። ዶናልድ ትራምፕ በዋይት ሃውስ ቮሎዲሚር ዘለንስኪን ሦስተኛው የዓለም ጦርነት እንዲነሳ ትፈልጋለ በሚል ቀጥታ ወቀሳ አቅርበውባቸው ነበረ። ይህ ክስተት በፕሬዝዳንታዊ የኦቫል ኦፊስ ውስጥ በተደረገው ስብሰባ ወቅት በሁለቱ መሪዎች መካከል የተፈጠረው ከፍተኛ የቃላ ሽኩቻ አካል ነበረ። ትራምፕ ፕሬዝዳንት ዘለንስኪ የዩናይትድ ስቴትስን ደህንነት ዋስትና የመጠየቅና ለዩክሬን ተጨማሪ ድጋፍ የመፈለግ አቋማቸው ጉዳዩን ወደ ሰፊና ዓለም አቀፍ ግጭት ማለትም ወደ ሦስተኛው የዓለም ጦርነት ሊገፋ የሚችል አደገኛ ቁማር እንደሆነ አድርገው ገልጸዋል። በተለይ ዘለንስኪ በሰላም ድርድሩ ዙሪያ ምንም አይነት ስምምነት ከሩሲያ ፕሬዝዳንት ቮለዲሚር ፑቲን ጋር መደረግ የለበትም የሚሉ አቋማቸው በግልጽ በመግለጻቸው ትራምፕ በሶስተኛው የዓለም ጦርነት እየቆመርክ ነው በማለት ወቀስ አቅርበው እንደነበር ሁላችሁም ታስታውሳላችሁ። ዶናልድ ትራምፕ አሁንም ድረስ እነዚህን ሁለት ሀገራት ለማስማማት በእጅጉ እየታተሩ ይገኛል። በአጭሩ የሩሲያ ዩክሬን ጦርነት ለመጪው ሦስተኛው የዓለም ጦርነት በረከፋች እንዳይሆን ተሰክቷል ሌላኛው የታይዋን ነገር ነው በታይዋን ምክንያት ሶስተኛው የዓለም ጦርነት ይቀሰቀሳል ከሚሉት ዋነኛ ጉዳዮች መካከል አንዱ ነው ይህ ጉዳይም እልባት አላገኘም እንዳለመታደል ሆኖ አሜሪካ እጅና እግሯን ስላስገባችበት ጉዳዩ ለዓለም ስጋት ሆኗል የታይዋንን ነገር በቀላሉ ለመረዳት ታይዋን አንድ ደሴታማ ግዛት ናት በቻይና ስር የምትተዳደር ከጊዜ በኋላ የታይዋን አስተዳደሮች ከቻይና ለመገንጠል እንቅስቃሴ ጀመሩ። በኋላም ራሳቸውን እንገነጥላለን ሲሉ ይፋ አደረጉ። ታይዋን ከቻይና ስር ወጥታለች ይላሉ። ቻይና ግን በአንጻሩ አሁንም ታይዋን የግዛቴ አንድ አካል ናት፣ በታይዋን ጉዳይ ድርድር አላውቅም፣ ታይዋን የግዛቴ አንዱ አካል ናት፣ ይህ መስመሬ ነው ስትል ቻይና ይህንን ጉዳይ በእጅጉ አጥብቃ እንደምትይዘው ይፋ አደረገች። በዚህ ጉዳይ ላይ አሜሪካ ተጨመረች። አሜሪካ የታይዋንን መገንጠል ታበረታታለች። ለዚህም ነው ሁለቱ ኃያላን ሀገራት አሜሪካ እና ቻይና በታይዋን ግዛት በኩል የተፋጠጡት። አሜሪካ የታይዋንን ከቻይና መገንጠል ስትደግፍ፣ ቻይና ደግሞ ግዛቴን ለመገንጠልና ተገንጣዮችን ለማበረታታት አሜሪካ የራሷን ድርሻ እየተወጣች ነው፣ ይህንን ቀይ መስመሬን መርገጥ ካላቆመች አይቀሬው ጦርነት ይቀሰቀሳል ስትል በተደጋጋሚ ያስጠንቅቃለች። ታዲያ ይህ ውጥረት እንዳለ ነበረ። በቅርቡ ወደ ሥልጣን የመጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይና ጋር ያለውን ሰጣ ገባ ለማብረድ ከቻይና ፕሬዝዳንት ጋር የተገናኙት ቻይና ግዛት ናት የምትላትን ታይዋንን በግድ ወደ ግዛቷ አዳግም ለመመለስና ለመቀላቀል ቻይና ጦሯን ወደ ታይዋን የምታዘምት ከሆነ አሜሪካ ደግሞ ጦሯን ወደ ታይዋን አዝምታ ታይዋንን ተከላከለች አሉ። በዚህ መካከል ደግሞ በየጎራቸው የሚሰለፉ ኃያሎች አሉ። ከአሜሪካ በስተጀርባ በተለይ እንደ ሩሲያ አይነት ኃያል አገር ያላቸው መሳሪያ ሁሉ ደቅነው ከቻይና ጎን ቆመዋል። ይህንን ከወዲሁ አሳውቋል። ወዲያ ደግሞ ከአሜሪካ በኩል በምዕራብ አሜሪካ የመጣ በዓይናችን የመጣ ሲሉ ከሩቅ ምስራቅ ተሻግረው ያቺን ደሴት እንከላከላለን ሲሉ በተደጋጋሚ በመግለጫ አሳውቋል። ሁኔታው አሁን ለዘብ ያለ ቢመስልም ወደፊት ሊባባስ እንደሚችል ይጠበቃል። ቻይና በቅርቡ ቀይ መስመሬ ነው ያለችው እና መገነጣጠልን አልደግፍም በቅርቡ ከኔ ለመገንጠል የሞከረችው ታይዋንንም ወታደሬን አዝምቼ የቻይናን ወታደራዊ ኃይል ተጠቅሜ የታይዋንን ባለስልጣናት በቁጥጥር ስር አውዬ ታይዋንን ወደ ግዛቴ ዳግም መልሳት አለው። ይህ ቀይ መስመሬ ነው። በዚህ ለሚመጣ ደግሞ አይቀጡ ቅጣት እቀጣለሁ ስትል በይፋ መግለጫ ሰጥታለች። ሁለተኛው ሰሜን ኮሪያ ነው። ከደቡብ ኮሪያ ጋር ከነበራት አይረሴ ውጊያ በኋላ ከመላው ዓለም የተነጠለችው ሰሜን ኮሪያ በቤተሰብ ስልጣን እየተወራረሱ ከሚያስተዳድሯት መሪዎቹ አማካኝነት ሀብቷን እና ኃይሏን አሟጣ በዓለም ብቸኛዋ ሰላሜን ያረጋገጠልኝ ያለችውን የኒውክለር የጦር መሳሪያ በማምረት ላይ የተጠመደች ሲሆን፣ ሰሜን ኮሪያ አሜሪካን ጨምሮ በዓለማችን ሀያል የተባሉ ሀገራት የምታስተዳድርበትን አንዳንዴም የምታስፈራራበት እንደሆነ ይነገራል። ታዲያ ለሙከራ ከሚወነጨፉ በርካታ የጦር መሳሪያዎቿ ባሻገር የአሜሪካ ስጋት የሆነው የኒውክለር የጦር መሳሪያዎችን አምራችነቷ በሰሜን ኮሪያ በብዙ ማዕቀቦችና ክልከላዎችም የጦር መሳሪያዎቿን እንድትገነባ ቢያደርጋትም ከደቡብ ኮሪያ እና አሜሪካ ከመሳሰሉ ጠላቶች ይታደገኛል ያለችውን ግዙፍ ጅምላ ጨራሽ የጦር መሳሪያዎችን ማምረት ተያይዘዋለች። ለዚህም እጅግ በርካታ ለማመን የሚከብድ እልቂት የሚያስከትሉ የጦር መሳሪያዎችን ታጥቃለች። አሜሪካ ደግሞ ስጋቴ ናት ስትል ሰሜን ኮሪያን ለማጥፋት የማትቆፍረው ጉድጓድ የማትምሰው ጢሻ የለም። በዚህ ሁሉ መሃል ግን ሰሜን ኮሪያ ኃይሏን እያፈረጠመች አሁን ላይ ምናልባትም አሜሪካን በደቂቃዎች ውስጥ ልታጠቃ የምትችልበትን ግዙፍ መሳሪያዎችን እየታጠቀች ለዓለም አስፈሪ ሀገር ሆናለች። ሰሜን ኮሪያን ለአሜሪካ አስፈሪ የሚያደርጋትና ምናልባትም አሜሪካ ከለኮሰቻቸው ሰሜን ኮሪያ አሜሪካን ከማጥፋት ወደ ኋላ አትልም የሚባለው ከሰሜን ኮሪያ በኋላ ያሉትን ኃይሎች ሲጨመሩ ነው። ከሰሜን ኮሪያ ጋር እነ ቻይናና ሩሲያ አብረው መቆማቸው በእጅጉ ሦስተኛው የዓለም ጦርነት በእነዚህ ሀያላን መካከል ቢቀሰቀስ ምን ያህል አስፈሪና እልቂትን የሚያመጣ እንደሆነ ከወዲሁ መገመት አያስቸግርም። ሶስተኛው ካሽሚር ነው። የዚሁ የእስያ አህጉር የላይኞቹ የጎረቤት ባላንጣዎች ህንድና ፓኪስታን የይገባኛል ውዝግብ የሚያነሱባት የካሽሚር አካባቢ በተለያዩ ጊዜያትም በዚህ አካባቢ ግጭቶችን እያስተናገዱ በውዝግብ የቀጠሉ ሲሆን የስፍራ በህንድና በፓኪስታን አካባቢ ይገኛል። ለሶስት ያክል ጊዜም ትላልቅ ጦርነቶችን እነዚሁ ሀገሮች አድርገዋል። የውዝግቡ መነሻ ቻይና ገብታበት የነበረው ድንበሯን ነጻ የማድረግና የማስፋት ውጊያ ማብቂያ ላይ የካሽሚርን ግዛት የመወረሯ እንደሆነ የሚነገር ሲሆን አካባቢው ከቻይና ወረራ ነጻ በሆነበት ጊዜ አንስቶ በሁለቱ ሀገራት የይገባኛል ውዝግብ ውስጥ ሊገባ ችሏል። ታዲያ አካባቢውን በወረራ ይዛ የነበረችው ቻይና በህንድ በኩል ተቃራኒ በመቆም ፓኪስታንን በመርዳትና ይዞታውንም የፓኪስታን እንደሆነ በማመን ከህንድ ጋር ሰጣ ገባ ውስጥ የገባች ሲሆን፣ የቻይናና የፓኪስታን የመደጋገፍ ደግሞ የቀዝቃዛው ጦርነት ባላንጣዋ አሜሪካ ከህንድ ጎን እንድትሰለፍ ተገዳለች። በእነዚህ በርካታ የህዝብ ብዛትና ወታደራዊ ኃይል ባላቸው ሀገራት መካከል ሊቀሰቀስ የሚችለው ግጭት ቻይናና አሜሪካን ጎትቶ ከማስገባቱ ባለፈ ቀጠናውን ከባድ ኪሳራ የሚያስከትለውና ምናልባትም ሶስቱ የኒውክለር መሳሪያ የተቆጣጠሩ ሀገራት መካከል የሚደረገው ይህ ግጭት ከባድ ደም አፋሳሽ ምናልባትም የዓለማችን መጣይ ድል እጅጉን አስጊ የሆነ እጣ ፈንታን የተፈጸመበት ጊዜ ላይ ነን። እነዚህ ሶስቱ ብቻ አይደሉም። ከአስር የሚልቁ ሶስተኛው የዓለም ጦርነት ሊቀሰቀሱ የሚችሉ የዩክሬንና የሩሲያ እንዲሁም ሌሎች ጉዳዮች እንዳሉ ሆነው በርካታ ስጋትን የደቀኑ ጉዳዮች አሉ። ሁሌም እንደምላችሁ ጸሎት ማድረግ ጥሩ ነው። ምክንያቱም ሰላም ሰላሙን ቸርቸሩን እንዲያሰማን የታቀደው እንዳልታቀደው ሆኖ ሰላም ለናፈቀለኛም ሰላም እንድናገኝ ዓለምን በሰው ልጆች በጅቡ ጥፋት ከረከሰችበት ወደ ቀናው መንገድ ትመለስ ዘንድ እንዲሁ ምኞቴን ገልጻለሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜን ተመኘው። እንደተለመደው ሐሳብ አስተያየታችሁን በኮመንት መስጫው ላይ እንድታሰፍሩ እጠይቃለሁ።